የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። ለኮንዶሚኒየም ተመዝጋቢዎች የምሥራች ተበሰረም። በኮሪደር ልማት የተፈናቀሉት ዳግም ሊፈናቀሉ መሆኑን ተናገሩም። የፌዴራል ቤቶች ኮርፖሬሽን ግዙፍ ፕሮጀክት ለመስራት ተስማማ። መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር ነው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 ትላንት በመቀለ ሰልፍ ያካሄዱ ተፈናቃዮች የትግራይ ክልል ፕሬዝዳንት ጽህፈት ቤት ግቢን ጥሰው መግባታቸው ተሰምቷል። በመቀለ ሰልፍ ያካሄዱት በትግራይ ጦርነት ከምዕራብ ትግራይ እና ሌሎች የኤርትራ ዋሳኝ አካባቢዎች የተፈናቀሉ ዜጎች ናቸው ተብሏል። ተፈናቃዮቹ በተደጋጋሚ መንግስት ወደ ቀያቸው እንዲመልስ እንድንጠይቅም ምላሽ አተናል ሲሉ በምሬት ገልጸዋል። ትናንት ከጠዋቱ አንድ ሰዓት ጀምሮ ለሰዓታት በፕሬዚዳንት ጽህፈት ቤት በራፍ ቆመው ምላሽ እንዲሰጣቸው ሲጠይቁ የቆዩ ተፈናቃዮቹ ረፋዱ ላይ ነበር የክልሉን ፕሬዚዳንት ጽህፈት ቤት ግቢ ጥሰው የገቡት። ታዋቂዎቹ ምላሽ የማይሰጠን ከሆነ ከዚያን ወጣም ሲሉም ተደምጠዋል ተብሏል። በመጨረሻም በተደረገው ውይይት የመጨረሻ መፍትሄ እንደሚሰጣቸው ተነግሯቸው ገቢውን ለቀው መውጣታቸው ነው የተሰማው። መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር ነው ተባለ። ከመጪው ሐምሌ ወር ጀምሮ የነዳጅ ግብይትን ባለም አቀፉ ዋጋ መሰረት ይሆናል ተብሎም ይጠበቃል። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱ ተሰምቷል። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው ከነዳጅ እና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳያል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማው የቀረበው ረቂቅ በጀት ከስኳርም 19 ቢሊዮን ብር እና ከጨው 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብ መታቀዱን ያሳያል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆን ከተጨማሪ እሴት ታክስ ነፃ የነበሩ መሆናቸው አይዘነጋም። የፌዴራል ቤቶች ኮርፖሬሽን ግዙፍ ፕሮጀክት ለመስራት ተስማማም። የፌዴራል ቤቶች ኮርፖሬሽን የአፍሪካ ሊደርሽፕ ልህቀት አካዳሚ ህንፃዎችን የማስዋብና የማዘመን ስራ ለመስራት ስምምነት ፈጽሟል። የማስዋብና ና የማዘመን ስራው አፍሌክስ የሚሰጠውን አገልግሎት የበለጠ ምቹና ዘመናዊ ለማድረግ እንደሚያስችለው ተገልጿል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ክቡር አቶ ረሻድ ከማል በፊርማ ስነ ስርዓቱ ወቅት ባደረጉት ንግግር አፍሌክስ በመጠን ከፍተኛ ለሆነው የሪኖቬሽን ስራ ኮርፖሬሽኑን መምረጡ እንዳስደስታቸው ገልጸው የፌዴራል ቤቶች ኮርፖሬሽን በሚታወቅበት ውጤታማ የፕሮጀክት አፈጻጸም በውሉ በተቀመጠው የማጠናቀቂያ ጊዜ አጠናቆ እንደሚያስረክብም ገልጸዋል። ኮርፖሬሽኑ በዚህ ፕሮጀክት ትርፍን ሳይሆን ለጥራትና ለጊዜ ከፍተኛ ትኩረት እንደሚሰጥም ተናግረዋል። ስምምነቱ የሰልጣኞች ማደሪያ ህንፃ አድሳት፣ የመማሪያ ክፍሎች ህንፃ አድሳትና የምድረ ግቢ ማስዋብ ስራን የሚያካትት ግዙፍ የማስዋብና የማዘመን ስራ እንደሆነ ተገልጿል። በዘርፉ ያካበተውን ልምድና ብቃት መሰረት አድርጎ ኮርፖሬሽኑን እንዲሰራ ተቋማቸው መወሰኑ ዶክተር ወንድ የለገሰ የአፍሌክስ ምክትል ፕሬዝዳንት ተናግረዋል። የማስዋብና የማዘመን ስራውን በጥራትና በጊዜ አጠናቁም የፌዴራል ቤቶች ኮርፖሬሽን ለማስረከብ ለያዘው እቅድ ከአፍሌክስ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናቸውን ምክትል ፕሬዝዳንቱ ተናግረዋል። የፌዴራል ቤቶች ኮርፖሬሽን የበርካታ የመንግስት ተቋማትን የሪኖቬሽን የማዘመን ስራዎች በብቃት በማከናወን ላይ የሚገኝ ሲሆን ለመንግስት ተቋማት በጥራትና በጊዜ የማዘመን ስራዎችን ከመስራት ባሻገር የተቋሙን ገቢ በማሳደግ ረገድ ከፍተኛ ሚና እየተጫወተ ይገኛል። ይገኛሉ። ከ2010 ጀምሮ በዲግሪ የተመረቁ ተማሪዎች ህጋዊነት ላይ ጥያቄ ተነሳም። ከ2010 ጀምሮ በዲግሪ የተመረቁ ተማሪዎች ህጋዊነት ላይ ጥያቄ ተነሳም። የብቃት ማረጋገጫ ፈተና ሳይፈተኑ ዲግሪ በያዙ ተማሪዎች ጉዳይ ላይ የመንግስት ውሳኔ እንዲሰጥ እየተጠየቀ ነው ተብሏል። ከ2010 ዓ.ም ጀምሮ የብቃት ማረጋገጫ ፈተና ሳይፈተኑ ዲግሪ በያዙ ተማሪዎች ጉዳይ ላይ የመንግስት ውሳኔ እንዲሰጥ እየተጠበቀ መሆኑን የፌዴሬ ትምህርትና ስልጠና ባለስልጣን ገልጿል። ባለስልጣኑ ማንኛውም አካል ህጋዊ እውቅና ካለው የከፍተኛ ትምህርት ተቋም ትምህርቱን ሲያጠናቅቅ የትምህርት ማስረጃውን የማረጋገጥ ስራ እንደሚሰራ ይታወቃል። በዚህም መሰረት ባለስልጣን መስሪያ ቤቱ የዲፕሎማ ትምህርታቸውንና የብቃት ማረጋገጫ ምዘናቸውን ሳያጠናቅቁ ዲግሪ የያዙ ተማሪዎችን ማረጋገጫ ለመስጠት የመንግስት ውሳኔ የሚፈልግ መሆኑን አስ አስታውቋል። የባለስልጣኑ የተቋማት ቁጥጥር ምክትል ዋና ዳይሬክተር ቢንያም ኤሮ እንደገለጹት ከ2010 ዓ ም ጀምሮ ዲግሪ ያለው አካል ማረጋገጫ እንዲያገኝ የብቃት ማረጋገጫ ያለፈበትን ማስረጃ ይዞ መቅረብ አለበት። ማንኛውም ሰው የዲግሪ መርሃ ግብሩን ከመቀጠሉ በፊት ምዘናውን ማጠናቀቅ ቢኖርበትም አሁን ወደ ተቋሙ የሚመጡ ማረጋገጫ ፈላጊዎች ዘግይተው ምዘናውን የወሰዱና የብቃት ማረጋገጫ ምዘና ያልወሰዱ መሆናቸውም ተገልጿል። ስለሆነም ይህን ጉዳይ ለመፍታት መንግስት ውሳኔ እንዲሰጥበት የመፍትሄ ሀሳቦችን እያቀረቡ መሆኑን አንስተዋል። ለኮንዶሚኒየም ተመዝጋቢዎች የምስራች ተበሰረም። የኮንዶሚኒየም ቤት ለማግኘት ተመዝግበው ለአመታት የጠበቁ ተመዝጋቢዎችን የሚያስደስት መረጃ ከቤቶች ልማትና አስተዳደር ቢሮ ተሰምቷል። በአዲስ አበባ ከተማ አስተዳደር በተለያዩ አማራጮች እየተገነቡ ያሉ ቤቶች የ28ና 46 ተመዝጋቢዎችን የቤት ባለቤት የሚያደርጉ መሆናቸው ይፋ ተደርጓል። መረጃው ይፋ የተደረገው ትናንት የባለጉዳይ ቀንን ምክንያት በማድረግ የቤቶች ልማትና አስተዳደር ቢሮ ኃላፊ ክብርት ቅድስት ወልደ ጊዮርጊስ በአንድ ማዕከል ተገልጋዮችን ባስተናገዱበት ወቅት ነው ተብሏል። ሁለቱ ለ20/80ና ለ40/60 የጋራ መኖሪያ ቤት ተመዝጋቢዎች የልማት ተነሺዎችና ለሌሎችም ልዩ ልዩ ጥያቄዎች ኃላፊዋ ምላሽ ሰጥተዋል። በተለይም የጋራ መኖሪያ ቤት ተመዝጋቢዎች ላቀረቡት ጥያቄ ሲመልሱ እንዳሉት ቢሮው በተለያየ አማራጭ ቤት እየገነባ በመሆኑ እየተተገበሩ ያሉ አማራጮች በ20/80ና በ40/60 ተመዝግበው እየተጠባበቁ ያሉ ነዋሪዎችን የቤት ባለቤት የሚያደርጉ በመሆናቸው ተመዝጋቢዎች ቁጠባቸውን ሳያቋርጡ በትዕግስት እንዲጠባበቁ ምላሽ ሰጥተዋል። አላፊው አክለውም በተለይም በመንግስትና በግል አጋርነት በ7030 የቤት ልማት ፕሮግራም ከሚገነቡት ቤቶች መንግስት ያለውን 30 በመቶ ድርሻ መዝግቦ ለያዛቸው የቤት ፈላጊዎች ቅድሚያ በመስጠት ተደራሽ ያደርጋል ብለዋል። ከዚህም በተጨማሪ ፍላጎት ያላቸውንም ተመዝጋቢዎች በጋራ መኖሪያ ቤት ህብረት ስራ ማህበር በማደራጀት የቤት ፍላጎቱን ለማሟላት እየሰራ ይገኛል። በዚህም አማራጭ የቤት ባለቤት መሆን ይቻላል ብለዋል። ትላንት በስፍራው የተገኙ የኮንዶሚኒየም ተመዝጋቢዎች ለአቦል ዜና እንደገለጹት ኃላፊዋ የተመዝጋቢዎችን ተስፋ የሚያለመልም አስደሳች ምላሽ ሰጥተውናል ብለዋል። ነገር ግን ቁጠባችሁን ቀጥሉ ተባልን እንጂ ትክክለኛው የገንዘብ መጠን አልተነገረንም ብለዋል። ደጋግሞ መጠየቅ፣ ሳይሰለችው ድምፅ ማሰማት ፍሬው ጣፋጭ ነው ያሉት ተመዝጋቢዎቹም ቃል ስለገቡልን እጃችንን አጣጥፈን አንቀመጥም፣ በየጊዜው ጥያቄያችንን እናቀርባለን ብለዋል። የኮንዶሚኒየም ተመዝጋቢዎቹ የ2005 የኮንዶሚኒየም ተመዝጋቢዎች አስተላልፈው የነበረው ጥሪ መራዘሙ ስላላወቁ ወደ ቢሮ የሄዱ መሆናቸውንም ነግረውናል። በኮሪደር ልማት የተፈናቀሉ ዳግም ሊፈናቀሉ መሆኑን ተናገሩም። በኮሪደር ልማት ምክንያት የመኖሪያ ቤታቸው የፈረሰባቸውና እና ወደ ፈረንሳይ ልጋሲዮን አካባቢ በመሄድ ሰፍረው የነበሩ በሺዎች የሚቆጠሩ ዜጎች አሁን ካሉበት ቦታም በአስቸኳይ እንዲነሱ እንደተነገራቸው ተዘግቧል። እነዚህ ፈረንሳይ ልጋሲዮን፣ ጉራራ ኪዳነ ምርትን አልፎ አንቆርጫ የሚባል ሰፈር ኑሯቸውን ያደረጉ የከተማ ውስጥ ተፈናቃዮች አሁን የት እንደሚሄዱ ግራ እንደገባቸው ተናግረዋል። ምንም ሳያውቁን መጥተው ቀለም ቀቡም። እዚህ ደግሞ ህዝቡ ከፒያሳ፣ ከቤላ፣ ክሽሮ ሜዳ፣ ከተክለ ሃይማኖት፣ ከካዛንችስና ከዜሮው አምስት ተፈናቅሎ እየኖረ ነው የሚሉት አንድ ተፈናቃይ አሁን ተነሱ መባሉ ብዙ ድንጋጤ እንደፈጠረባቸው ይናገራሉ። ይህ ሁሉ ህዝብ ተፈናቅሎ ሲመጣ የተከራየው እዚያን ቁርጫ ነው። እጅግ በጣም ብዙ ህዝብ ነው የሚኖረው። አሁን ግን ማስጠንቀቂያ እንኳን ሳይነግሩን ሊያፈርሱት ነው። ወዴት እንሄድ? ብዙ ነፍሰ ጡር ሴቶች በድንጋጤ ታመዋል። ሰፈሩ በጣም ብዙ ህዝብ ነው ያለው። ግራ ገብቶናል፣ በማለት ፎቶ እንኳን እንዳያነሱ በፖሊስ ሰፈሩ ታጥሮ እንደሚገኝ ጠቁመዋል ተብሏል። የደቡብ ኮሪያ ጦር በሰሜን ኮሪያ ላይ ያነጣጠረ የፕሮፖጋንዳ ስርጭት አቆመ። የደቡብ ኮሪያ ጦር በሰሜን ኮሪያ ላይ ያነጣጠረ በድምፅ ማጉያ የሚደረግ የፕሮፓጋንዳ ስርጭትን አቁሟል። የኒውክሌር ኃይል ለታጠቀችው ሰሜን ኮሪያ ተደራሽ እንዲሆን ከሰሜናዊ ደቡብ ኮሪያ ግዛት የድምፅ ማጉያ በመጠቀም የሚሰራጨው ፕሮፓጋንዳ መቆሙን የሀገሪቱ መከላከያ ሚኒስቴር አስታውቋል። ይህ በሲኦል አዲሱ አስተዳደር ስር እምነትን ወደነበረበት ለመመለስ የሚደረግ ጥረት ነው ተብሏል። ስርጭቱ እንዲቋረጥ የተወሰነው በደቡብ ሰሜን ኮሪያ ግንኙነት ላይ ያለውን እምነት ወደነበረበት ለመመለስ እና በኮሪያ ልሳነ ምድር ላይ ሰላም ለመፈለግ የገቡትን ቃል ለማሳካት ነው ሲል የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። የሚኒስትሩ ቃል አቀባይ ለኤኤፍፒ እንደተናገሩት ስርጭቱ የቆመው ረቡ ከሰዓት በኋላ ጀምሮ ነው። በቀድሞ ፕሬዝዳንት ዩን ሱ ኪዮል አስተዳደር ዘመን የሁለቱ ኮሪያዎች ግንኙነት ውጥረት ተባብሷል ነገር ግን ዮን በዚህ ዓመት መጀመሪያ ላይ በአስጨናቂ የማርሻል ህግ አዋጅ የተነሳ ከስልጣን ተወግደዋል ባለፈው ሳምንት በተካሄደው ምርጫ አዲሱ የደቡብ ኮሪያ ፕሬዚዳንት ሊጄ ሚውን ከፒዮንግያንግ ጋር ያላቸውን ግንኙነት ለማሻሻል ቃል ገብተዋል ድምፅ ማጉያዎች የተከፈቱት ባለፈው ዓመት ሰኔ ወር ላይ ሁለቱም ኮሪያዎች በሚከፋፍለው ከወታደራዊ ነፃ በሆነው ዞን በሰሜን ኮሪያ አማካኝነት ወደ ደቡብ ኮሪያ በቆሻሻ የተሞሉ ፊኛዎች ከተላኩ በኋላ ነው ደቡብ ኮሪያ በሰሜናዊ በኩል በጸረ ኪም ጆንግ ኡን ፕሮፓጋንዳ ስታሰራጭ ቆይታለች። ሁለቱ ኮሪያዎች ከ1950 እስከ 1953 የነበረው ግጭት በሰላም ስምምነት ሳይሆን በትጥቅ ጦርነት ስላበቃ አሁንም ቢሆን ሁለቱ ኮሪያዎች በቴክኒካል ደረጃ ጦርነት ውስጥ ናቸው። ቀደም ሲል በሲኦል ድምፅ ማጉያ ክፍሎች ላይ የመድፍ ጥቃት እንደምትፈጽም ስትዝት የነበረችው ሰሜን ኮሪያ ፒዮንግያንግ ጸረ ሰሜን ኮሪያ ፕሮፓጋንዳ ሲያስቆጣት ቆይቷል።